አንድ ድምፅ የአንድ ቅጽበት የደስታ ስሜት ምንም ጉዳት የሌለው የሚመስል በዲጂታል ዓለም ውስጥ ያለን ቀላል ግንኙነት ማሳያ ግን ይህ ድምፅ የግንኙነት ጥሪ ሳይሆን የዘመናዊቷ ደሊላ ሹክሹክታ ቢሆንስ የማያቋርጥ ማረጋገጫና ዕውቅና ቃል እየገባች ቀስ በቀስ ግን ሳናውቀው መንፈሳዊ ጥንካሬያችንን ለመሸለት መቀሷን የምታዘጋጅበት መንገድ ቢሆንስ? እንኳን ወደ ደሊላ በሰላም መጣችሁ። ይህ በሳምንት ሁለት ቀን በመባ ቲቪ አማካኝነት ወደ እናንተ የሚደርስ በዘመናችን ደሊላዎች ተታለን መንፈሳዊ ጥንካሬያችንን እንዳናጣ የሚመክር፣ የሚያነቃና በኦርቶዶክሳዊ አስተምህሮ ላይ የተመሠረተ መፍትሔን የሚያመለክት ዝግጅታችን ነው። በዛሬው ዝግጅታችን በኪሳችን ውስጥ በያዝነው በዚህ ትንሽዬ ባለ አራት ማዕዘን መሳሪያ ላይ እናተኩራለን። ይህ አስደናቂ ፈጠራ፣ ይህ የዘመናችን መስኮት እንዴት አድርጎ የአእምሮችንን አሰራር እንደሚለውጥ፣ የማስታወስ ችሎታችንን እንደሚሸረሽር፣ እና ከሁሉም በላይ ደግሞ ከመንፈሳዊ ሕይወታችን ጋር ያለንን ግንኙነት እንዴት እንደሚያላላ በጥልቀት እንመረምራለን። ጥያቄው ይህ መሳሪያ ጠላታችን ነው ወይስ ወዳጃችን የሚለው ሲሆን፣ መልሱ ግን ከዚህ የበለጠ ውስብስብ ነው። ልክ አንድ አምባገነን መሪ ስልጣኑን እንደሚያደላድሉ ስልቶች ሁሉ ይህንንም መሳሪያ ከጀርባ ሆነው የነደፉ ሰዎች የሰውን ልጅ ስነ ልቦናዊ ድክመት ጠንቅቀው የሚያውቁ መሆናቸውን ስንረዳ የደሊላ ወጥመድ ምን ያህል የተጠናና ሆን ብሎ የተሰራ እንደሆነ እንገነዘባለን። ነገሩ ሁሉ የተጀመረው እንደ አውሮፓውያን አቆጣጠር በ2007 ዓመተ ምህረት ነበር። ዓለም በከባድ የገንዘብ ቀውስ ትርምስ ውስጥ በነበረችበት በዚያን ወቅት አፕል የተባለው የቴክኖሎጂ ግዙፍ ኩባንያ አይፎን የተባለውን መሣሪያ ይዞ ብቅ አለ። ለመጀመሪያ ጊዜ ስልክ፣ ኢንተርኔትና የሙዚቃ ማጫወቻዎች በአንድ ትንሽ ውብና ማራኪ ዕቃ ውስጥ ተካተቱ። በድሮ ስልክ ላይ የነበሩት ቁልፎች በመስታወት ተተኩ። ኢንተርኔት ኪስ ውስጥ ገባ። ቃል የተገባልን ነገር ግልጽ ነበር፦ የተሻለ ግንኙነት፣ ቀላል መረጃ፣ የተመቻቸ ሕይወት። ነገር ግን ከዚህ አንጸባራቂ የፈጠራ ውጤቶች ጀርባ ሌላ አብዮት በጸጥታ እየተቀጣጠለ ነበር። ይህ የአፕሊኬሽኖችና የአልጎሪዝሞች አብዮት ነው። እነዚህ ውስብስብ የሶፍትዌር ፕሮግራሞች ልክ እንደ አንድ የተዋጣለት ፖለቲከኛ የሰውን ልጅ ትኩረት እንዴት መግዛት መቆጣጠርና ማቆየት እንደሚቻል ጠንቅቀው የተማሩ ነበሩ። የፌስቡክ ላይክ ቁልፍ፣ የኢንስታግራም ማብቂያ የሌለው ስክሮል፣ የዩቲዩብ ተከታታይ ቪዲዮዎች፣ እነዚህ ሁሉ በአጋጣሚ የተፈጠሩ ሳይሆኑ የሰውን ልጅ ትኩረት ለመቆጣጠር በጥንቃቄ የተነደፉ ስልቶች ነበሩ። ልክ አንድ አምባገነን መሪ የህዝቡን ስሜት ተረድቶ ስልጣኑን እንደሚያደላድል ሁሉ እነዚህ አልጎሪዝሞችም የእኛን ፍላጎት ስሜትና ድክመት በሚገባ ተረድተው ትኩረታችንን ይቆጣጠራሉ። የሲሊከን ቫሊ መሐንዲሶችና ባለሀብቶች ልክ እንደ ድሮዎቹ ነገስታት የሰውን ልጅ ስነ ልቦናዊ ድክመት እንደ ጦር መሳሪያ ተጠቅመውበታል። ከዚህ በላይ አስደንጋጭ መረጃ የለም። አንድ የቀድሞ የፌስቡክ ኃላፊ በአደባባይ ወጥቶ እንዲህ ሲል ተናዟል፤ የምንጠቀመው የሰውን ስነ ልቦናዊ ድክመት ነው። ይህ የእውቅና ኑዛዜ የነገሩን ክብደት ቁልጭ አድርጎ ያሳያል ዓላማቸው ግንኙነትን ማሳለጥ ሳይሆን ሱስን መፍጠር ነበር። ዘዴያቸው ደግሞ አእምሯችን ውስጥ ያለውን ዶፓሚን የተባለውን የደስታ ኬሚካል መቆጣጠር ነው። እያንዳንዱ ኖቲፊኬሽን፣ እያንዳንዱ ላይክ፣ እያንዳንዱ አዲስ ፖስት አእምሯችንን በትንሽ የዶፓሚን ጠብታ እንዲለቅ ያደርገዋል። ይህ ጊዜያዊ የደስታ ስሜት ለበለጠ እንድንጓጓ፣ ስልካችንን ደጋግመን እንድንመለከት ያስገድደናል። ስልካችንን ሪፍሬሽ ለማድረግ ወደ ታች በምንጎትተው ጊዜ እንቅስቃሴው የቁማር ማሽን እጀታን ከመሳብ ጋር ተመሳሳይ ነው። ሽልማቱ መቼ እንደሚመጣ ስለማናውቅ በጉጉት ደጋግመን እንሞክራለን። በዚህም ሳናውቀው የሱስ ሰንሰለት ውስጥ ራሳችንን እናገኛለን። ይህ የተጠና ወጥመድ ነው። ልክ እንደ ደሊላ በውበቷና በጣፋጭ ቃላቷ ሶምሶንን ቀስ በቀስ እንዳታለለችው፣ ስማርትፎንም በፈጣንና ጊዜያዊ የደስታ ስሜቶች እኛን ያታልለናል። ሶምሶን በጭኗ ላይ እንዳሸለበ አላወቀም ነበር። እኛም በዚህ ዲጂታል ጭን ላይ ሆነን ትኩረታችንን፣ ጊዜያችንንና ከሁሉም በላይ መንፈሳዊ ጥንካሬያችንን በጸጥታ እየተሸለተ መሆኑን አናስተውልም የዚህ የተጠና ወጥመድ የመጀመሪያው ሰለባ የማስታወስ ችሎታችን ነው ድሮ የቤተሰብና የጓደኞቻችንን ስልክ ቁጥር በቃላችን እንይዝ ነበር የታክሲ ሹፌሮች ልክ እንደ አንድ የጦር አዛዥ የውጊያን መልክዓ ምድርን እንደሚያውቅ የከተማውን ጎዳና በሙሉ ያለ ጂፒኤስ እርዳታ ያውቁ ነበር ይህ የአእምሮ ጡንቻን በየዕለቱ የማሰራት ልምምድ ሂፖካምፐስ የተባለውን የአእምሮአችንን የማስታወስ ማዕከል እንደሚያጠናክርና እንደሚያሳድግ ሳይንስ አረጋግጧል ለምሳሌ ያህል የለንደን ታክሲ ሹፌሮች ላይ የተደረገ አንድ ጥናት ለዓመታት ከተማዋን በቃላቸው በማጥናታቸው ምክንያት ከሌሎች ሰዎች ጋር ሲነጻጸር የሰፋና የተጠናከረ የአእምሮ ክፍል እንዳላቸው አሳይቷል። ዛሬ ግን ስልኮቻችን የውጭ ማስታወሻ ደብተራችን ሆነዋል። ይህ ምቾት ግን ከባድ ዋጋ እያስከፈለን ነው። በቅርብ ጊዜ የተደረጉ ጥናቶች እንደሚያሳዩት ከልክ ያለፈ የስማርትፎን አጠቃቀም በተለይም በማደግ ላይ ባሉ ወጣቶች አእምሮ ላይ የሂፖካምፐስን መጠን ሊቀንስ ይችላል። ከዚህም በላይ ግሬ ማተር የተባለ የተባለው ለአስተሳሰብና ለማስታወስ ወሳኝ የሆነው የአእምሮ ክፍል መጠንም እንደሚቀንስ ታይቷል። የግሬ ማተር መቀነስ ደግሞ ከድብርት፣ ከአእምሮ ህመምና ከመርሳት በሽታ ጋር በጥብቅ የተቆራኘ ነው። ፕሮፌሰር ኦሊቨር ሃልደርት የተባሉ ተመራማሪ ይህንን አደገኛ ዑደት እንዲህ ሲሉ ያስጠነቅቃሉ። የማስታወስ ችሎታህን መጠቀም በቆምክ ቁጥር እየደከመ ይሄዳል፤ ይህም መሳሪያህን በበለጠ እንድትጠቀምበት ያስገድድሃል። ይህ ማለት ስልኩ በፈጠረው የመርሳት ችግር ምክንያት መፍትሄ ለማግኘት ወደ ስልኩ ራሱ እንድንመለስ እንገደዳለን ማለት ነው። ይህ ሳይንሳዊ እውነታ ከባድ መንፈሳዊ አንድምታም አለው። የማስታወስ ችሎታ በመንፈሳዊ ሕይወታችን ውስጥ የማይተካ ቦታ አለው። እኛ የእግዚአብሔርን ሥራ አስቡ፣ የቅዱሳንን ገድል አስቡ ተብለን የታዘዝን ሕዝቦች ነን። የቤተ ክርስቲያን ሥርዓተ አምልኮ በሙሉ ማስታወስን ወይም መታሰቢያን በሚባል ጽንሰ ሐሳብ ላይ የተመሠረተ ነው። በቅዳሴ ጊዜ የክርስቶስን ሞትና ትንሣኤ እናስባለን። በበዓላት ጊዜ የቅዱሳንን ተጋድሎ እናስታውሳለን የማስታወሻችን ምትክስ እናደርገው ቀስ በቀስ የእግዚአብሔርን ቃል፣ የጸሎት ሰዓታትን፣ የቅዱሳንን ተጋድሎና የቤተ ክርስቲያንን ውለታ የመርሳት አደጋ ላይ እንወድቃለን። ዲጂታል የመርሳት ችግር በቀጥታ ወደ መንፈሳዊ የመርሳት ችግር ይመራናል። ደሊላ ጥንካሬያችንን ከመስረቋ በፊት ማንነታችንን ማለትም በማን እንደምናምንና ከየት እንደመጣን እንድንረሳት አደርገናለች። ኖሞፎቢያ ስልክ ካንተ ሲርቅ የሚሰማህ እውነተኛ ፍርሃት፣ ይህ ቀልድ አይደለም። በዘመናዊው የሕክምና መዝገበ ቃላት ውስጥ የገባ ዕውቅና ያገኘ ትልቅ በሽታ ነው። ነገር ግን ሱስ መሆኑን ለማወቅ የባለሙያ ምስክርነት አያስፈልገንም። ስልካችንን ሳናይ ጥቂት ደቂቃዎች ስናሳልፍ የሚሰማን ጭንቀትና መቁነጥነት፣ ጣቶቻችን በራሳቸው ጊዜ ስልኩን ለመንካት ሲንቀሳቀሱ፣ ይህ በቂ ማስረጃ ነው። እስቲ ይህንን አስደንጋጭ ቁጥር እንመልከት። በአማካኝ አንድ የስማርትፎን ተጠቃሚ በቀን 96 ጊዜ ስልኩን ይመለከታል። ይህ ማለት በየአስር ደቂቃው አንድ ጊዜ እንደማለት ነው። ይህ ልማድ አይደለም፤ ይህ ሱስ ነው። የሳይንስ ጥናቶች ይህንን ቁልጭ አድርገው ያሳያሉ። ከልክ ያለፈ የስማርትፎን አጠቃቀም በአእምሮ ላይ የሚያሳድረው ተጽዕኖ ከኮኬይን ሱስ ጋር ተመሳሳይነት አለው። ልክ አንድ የአደንዛዥ እጽ ሱሰኛ ራስን የመቆጣጠር ችሎታው እንደሚዳከም ሁሉ የስማርትፎን ሱስም ትኩረትንና የችኩልነት ስሜትን የሚቆጣጠሩትን የአንጎል ክፍሎችን ያዳክማል። በዚህ ምክንያት ሱስን ለማቆም ስንሞክር እንደ ዊዝድሮዋል ሲምፕቶምስ ያሉ የጭንቀት፣ የብስጭትና የመረበሽ ምልክቶችን ያስከትላል። ይህንን ሳይንሳዊ እውነታ ወደ መንፈሳዊ ቋንቋ ስንመልሰው የምና ገኘው ምስል እጅግ የከበደ ነው። ይህ ሱስ የዘመናችን የጣዖት አምልኮ ነው ማለት እንችላለን። ስልካችን የሚያጽናናን፣ ዕውቅናን የምናገኝበት፣ ከእውነታ ማምለጫ የምንፈልግበት የውሸት መንገድ ሆኗል። ስንጨነቅ ወደ ጸሎት ከመሄድ ይልቅ ወደ ስልካችን እንሄዳለን። ብቸኝነት ሲሰማን ከእግዚአብሔር ጋር ከመነጋገር ይልቅ በማህበራዊ ሚዲያ ላይ የውሸት ግንኙነቶችን እንፈልጋለን። ቅዱሳን አባቶች አኬዲያ ወይም የቀትር ጋኔን ብለው ስለሚጠሩት ኃጢአት በስፋት አስተምረዋል። አኬዲያ ማለት ለጸሎት ለሥራና ለመንፈሳዊ ተግባራት የሚሰማን ከፍተኛ የሆነ ግዴለሽነት፣ ድብርትና መሰልቸት ነው። ስማርትፎን ለዚህ ኃጢአት ፍትሁን መጋቢ ሆኗል። በስልካችን ላይ በምናደርገው ማብቂያ በሌለው ጉዞ ጊዜያችንን እንገድላለን፣ መንፈሳዊ ኃላፊነቶቻችንን እንዘነጋለን፣ ለበጎ ነገር ያለን ጉጉት ሁሉ ይሞታል። በዚህ ሁሉ ጊዜ ደሊላ በጭኗ ላይ እንዳስተኛችን አናውቅም። እርሷ በጣፋጭ የዶፓሚን ሹክሹክታዎቿ እያታለለችን፣ እኛ ደግሞ በመንፈሳዊ እንቅልፍ ውስጥ ሰምጠናል። ጥንካሬያችንም ሳናስበው በየቅጽበቱ እየተሟጠጠ ነው። ከዚህ የዶፓሚን ሰንሰለት የከፋውና በረቀቀ መንገድ የሚፈጸመው ጥፋት ግን ሌላ ነው። ይኸውም የትኩረት መሰባበር ይባላል። የቺካጎ ዩኒቨርሲቲ ተመራማሪዎች የአእምሮ ድካም ወይም ብሬን ድሬን ብለው የሰየሙት አንድ አስደንጋጭ ክስተት በጥናታቸው አግኝተዋል። ጥናቱ ቀላል ነበር። ልክ አንድ የጦር አዛዥ ኃይሉን በሶስት የተለያዩ ግንባሮች እንደሚያሰልፈው ተመራማሪዎቹም ተሳታፊዎቻቸውን በሦስት ቡድን ከፈሏቸው። አንደኛ ቡድን ስልኩን በጠረጴዛው ላይ በግልጽ እንዲያስቀምጥ ተደረገ። ሁለተኛ ቡድን በኪሱ ወይም በቦርሳው ውስጥ እንዲከተው ተነገረው። ሦስተኛ ቡድን ደግሞ ስልኩን ሙሉ በሙሉ ሌላ ክፍል ውስጥ አስቀምጦ እንዲመጣ ታዘዘ። ከዚያም የሦስቱ ቡድኖች የአእምሮ ብቃትና የትኩረት ደረጃ በተለያዩ ፈተናዎች ተለካ። ውጤቱ ግን አስደንጋጭ ነበር። ልክ እንደ አንድ ያልተጠበቀ የውጊያ ውጤት ስልካቸውን ሌላ ክፍል ያስቀመጡት ተሳታፊዎች ከሌሎቹ በሁለት እጥፍ እጅግ የተሻለ ውጤት አስመዝግበዋል። የሚገርመው አብዛኞቹ ተሳታፊዎች ስለ ስልካቸው እያሰቡ እንዳልነበር ቢናገሩም የአእምሯቸው አንድ ስውር ክፍል እንደ አንድ ድብቅ ሰላይ ስልኩን ላለመንካትና ላለመመልከት በጸጥታ እየታገለ ነበር። ስልኩ ጠፍቶም ቢሆን በአቅራቢያችን መኖሩ ብቻ የአእምሯችንን ውስን ሀብትና ጉልበት ይሰርቃል። ይህ ማለት ምን ማለት ነው ብለን እንጠይቅ። ይህ ማለት በጥልቅ ማሰብ መጸለይና ማሰላሰል ከባድ እየሆነብን መጥቷል ማለት ነው። አእምሯችን በአንድ ጊዜ ብዙ ነገርን ለማድረግ ወይም መልቲ ታስኪንግን በመሞከር ተዳክሟል። ይህ ደግሞ ተረት ነው። የሰው ልጅ አእምሮ በአንድ ጊዜ አንድ ነገር ላይ ብቻ ነው በአግባቡ ማተኮር የሚችለው። ስልካችንን እየነካካን መጽሐፍ ቅዱስ ለማንበብ ስንሞክር ወይም በጸሎት ሰዓት ወደ ስልካችን ስናስብ ሙሉ ትኩረታችንን እያገኘን አይደለም። የአእምሯችን ግማሽ ጉልበት ስልኩን በመታገል ላይ ነው። የዚህ ክስተት መንፈሳዊ አንድምታ ደግሞ ከባድ ነው። ያልተሰበሰበ አእምሮ መጸለይ አይችልም፣ በእግዚአብሔር ቃል ላይ ማሰላሰልም ይከብደዋል። የዚህ መሳሪያ ዋነኛ ሰለባ ከእግዚአብሔር ጋር በአሁን ሰዓት የዚህ መሳሪያ ዋነኛ ሰለባ ከእግዚአብሔር ጋር ጊዜን የማሳለፍ ችሎታችንን ማሳጣቱ ነው። የሶምሶን ጥንካሬ በጸጉሩ ላይ አልነበረም ከእግዚአብሔር ጋር በነበረው ቃል ኪዳን ላይ እንጂ፣ ጸጉሩ የዛ ቃል ኪዳን ምልክት ነበር። የእኛም መንፈሳዊ ጥንካሬ የሚመነጨው ከእግዚአብሔር ጋር ካለን የቀጥታና ያልተከፋፈለ ግንኙነት ነው። ደሊላ ዓላማ ያደረገችው ይህንን ያልተከፋፈለ ግንኙነት የጥንካሬያችንንም ምንጭ ነው። የስማርትፎን ኖቲፊኬሽኖች ሁላችንንም የፓቭሎቭ ውሾች አድርገውናል ይላሉ ባለሙያዎቹ። እያንዳንዱ ከስልካችን የሚወጣ ድምፅ አእምሯችንን በቋሚ የንቃት የፍርሃትና የጭንቀት ሁኔታ ውስጥ እንዲሆን እያሰለጠነው ነው። የአእምሯችን ዋና የውሳኔ መስጫ ማዕከል ፕሪፍሮንታል ኮርቴክስ ተብሎ የሚጠራው ክፍል በማያቋርጥ የኖቲፊኬሽን ጎርፍ ሲመታ ይዳከማል፣ ስራውንም እስከ ማቆም ይደርሳል። ይህ ወሳኝ የአእምሮ ክፍል ሲዳከም የስሜትና የፍርሃት

አሚግድላ የተባለው ክፍል ልክ ስልጣን እንደተቆጣጠረ ወታደር መሪነቱን ይረከባል። ውጤቱም የቋሚ ጭንቀት፣ የድንጋጤና የፍርሃት ስሜት ነው። ከዚህ የባዮሎጂ ጥቃት በተጨማሪ ከስልኩ የምናገኘው መረጃ ራሱ ሌላ የውጥረት ግንባር ይከፍትብናል። ዲም ስክሮሊንግ እየተባለ የሚጠራው ክስተት፣ ማለትም በማያባራ የመጥፎ ዜናዎችና የትርምስ ዘገባዎች ውስጥ መመሰጥ የአእምሮ ጤናችንን ክፉኛ ይጎደዋል ከዚህም በላይ በቲክቶክ እና በሌሎች መድረኮች ላይ ወጣቶች ራሳቸውን በቀላሉ የአእምሮ ህመምተኛ አድርገው እንዲፈርጁ የሚያደርጉ የሐሰት መረጃዎች ተበራክተዋል። ይህ ሁሉ የፍርሃትና የጭንቀት መከር ነው። ወንጌል ግን እንዲህ ይላል፦ በዓለም ሳላችሁ መከራ አለባችሁ፤ ነገር ግን አይዟችሁ፣ እኔ ዓለምን አሸንፌዋለሁ። ክርስትናችን አእምሮን ሁሉ የሚያልፍ የእግዚአብሔርን ሰላም ሊሰጠን ከደጃችን ቆሟል። ስማርትፎኑ ግን ከዚህ ሰላም ተቃራኒ ሆኖ እየሠራ ነው። ቋሚ መደበር ቋሚ ራስን ከሌሎች ሰዎች ጋር ማነጻጸር ቋሚ ፍርሃትን ይፈጥራል። የእግዚአብሔርን ሰላም ለማግኘት ከዚህ ዲጂታል ጫጫታ ራሳችንን ማራቅ አለብን። ልክ እንደ ሶምሶን በደሊላ ዕቅፍ ውስጥ ጊዜያዊ የውሸት መረጋጋት ልናገኝ እንችል ይሆናል፣ ነገር ግን እውነተኛ እረፍትና ሰላም የሚገኘው በክርስቶስ ብቻ ነው። ይህ ሁሉ ትንታኔ ተስፋ አስቆራጭ ሊመስል ይችላል፣ የማምለጫ መንገድ የሌለንም ሊያስመስል ይችላል። ግን የማምለጫ መንገዶች አሉ። በዓለም ዙሪያ የፀረ ስማርትፎን አብዮት እየተባለ የሚጠራ ጸጥተኛ እንቅስቃሴ ተጀምሯል። ብዙ ሰዎች በተለይም ወጣቶች ይህንን የተጠና ወጥመድ በመረዳት ስማርትፎናቸውን ትተው ወደ ድሮ ባለ ቁልፍ ስልኮቻቸው እየተመለሱ ነው። እነዚህ ስልኮች መደወልና መልእክት መላክ ብቻ የሚችሉ የደሊላን የማታለል ድምፅ የማያሰሙ ናቸው። ይህንን ዓመፅ የሞከሩ ሰዎች የሚሰጡት ምስክርነት ልብ የሚነካ ነው። አንዲት እናት እንዲህ ትላለች፣ ከቤተሰቦቼ ጋር በአሁኑ ሰዓት መሆን ችያለሁ፣ ሙሉ ትኩረቴን ለልጆቼ መስጠትም ቻልኩኝ። አንድ ወጣት ደግሞ እንዲህ ሲል ይጨምርበታል፣ ለፈጠራ ጊዜ አገኘሁ፣ ምክንያቱም በስልኬ ላይ ጊዜን የምገድልበት ምንም ነገር የለም። ለመሰልቸት ጊዜ አገኘሁ መሰልቸት ደግሞ የፈጠራ እናት ናት ሲል ተናግሯል። ይህ ተግባራዊ እርምጃ ጥሩ ጅምር ነው፣ ነገር ግን እውነተኛና ዘላቂው መፍትሔ ከዚህም የጠለቀ ነው። የኦርቶዶክስ ተዋሕዶ እምነት ለዘመናት ያስተማረችን የህይወት መንገድ ከዚህ የዲጂታል ወጥመድ ለመውጣት የሚያስችል ፍቱንና የተሟላ መሳሪያ አለው። ይህ መንገድ ከየትኛውም ባለ ቁልፍ ስልክ በላይ ህይወትን የማቅለልና አስፈላጊ በሆኑ ነገሮች ላይ የማተኮር ኃይልን ይሰጣል። የመጀመሪያው ይህንን የደሊላ ሹክሹክታ የምንመክትበት መንገዳችን ጾም ነው። ጾም ስንል የዲጂታል ጾምንም ይጨምራል። ፈረንጆቹ ዲጂታል ዲቶክስ እያሉ ይጠሩታል። ከማህበራዊ ሚዲያና ከማያባራው የኢንተርኔት ጫጫታ ለተወሰነ ጊዜ መራቅ በዶፓሚን የተለወጠውን አእምሮአችንን ዳግም እንድናስተካክልና እንድናሰለጥን ይረዳናል። ሁለተኛው ጸሎት ነው። የተበታተነ ትኩረታችንን ሰብስቦ በእግዚአብሔር ላይ ብቻ እንዲያርፍ ያደርጋል። ያልተሰበሰበ አእምሮን የማሰባሰብ ታላቅ ልምምድ ጸሎት ይባላል። ሦስተኛው ንስሐ ነው በከንቱ ባጠፋነው ጊዜና በስልካችን ውስጥ በተከተልነው የውሸት ጣዖት ከእግዚአብሔር ይቅርታ የምንጠይቅበት መንገድ ንስሐ ነው። ኃላፊነት ወስደን ወደ እውነተኛው መንገድ ለመመለስ በዲጂታሉ ዓለም በኩልም ከገባንበት እርኩሰት ለመውጣት ንስሐ መሰረታዊ ነው። ከሁሉም በላይ ደግሞ ቅዱስ ቁርባን አለ። ከእውነተኛው የሕይወትና የጥንካሬ ምንጭ ጋር ዳግም የሚያገናኘን የሶምሶንን የተሸለተ መንፈሳዊ ጥንካሬ የሚመልስልን ነው። ይህ የመጨረሻው መፍትሄ የወደቀ ማንነታችን ማደሻ መድኃኒት ነው። ወደ የሶምሶን ታሪክ እንመለስ። የሶምሶን ጥንካሬ በረጅሙ ጸጉር ውስጥ አልነበረም። ጥንካሬው ከእግዚአብሔር ጋር በነበረው ቃል ኪዳን ውስጥ ነበር። ጸጉሩ የዛ ኪዳን ውጫዊ ምልክት ነበር። በተመሳሳይ የእኛም እውነተኛ ጥንካሬ ስልካችንን በመጣል ላይ ብቻ የተመሰረተ አይደለም። ጥንካሬያችን የሚመነጨው ከፈጣሪያችን ጋር ያለንን ኪዳን በማደስ ላይ ነው። ከዲጂታል ጫጫታ መራቅ አንዱ መሳሪያ ሲሆን፣ ግቡ ግን ያንን ጸጥታ ተጠቅመን የእግዚአብሔርን ድምፅ መስማት ነው። የዘመናችን ደሊላ ኃይለኛ ናት። ወጥመዷም የተጠና ነው ግን ምርጫው በእጃችን ይገኛል በደሊላ ጭን ላይ በመንፈሳዊ እንቅልፍ መስጠማችንን መቀጠል ወይም ከእንቅልፋችን ነቅተን የተሰጠንን መለኮታዊ ኃይል መልሰን መጠቀም በሚቀጥለው የደሊላ ዝግጅታችን ሌላኛዋን የዘመናችን ደሊላ የሆነችውን አንዲት ክስተት በዝርዝር እንመለከታለን እስከዚያው ድረስ አእምሮን ሁሉ የሚያሳርፍ የእግዚአብሔር ሰላምና ጥበቃ ከሁላችን ጋር ይሁን አሜን